አሰላሙ አሌይኩም ወራህማቱላህ በረካቱ ድና። የተከበራችሁ የሶፊቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን አልሀምዱሊላ። እንግዲህ ዛሬ በአዲስ ቪዲዮ መጥተናል ማለት ነው። የዛሬው ቪዲዮ ፖለቲካ ነው፣ ከእስከዛሬው ለየት የሚል ነው። ወቅታዊ ጉዳይ እንትን የሚያጠነጠነ ቪዲዮ ከመሆኑ የተነሳ እንግዲህ ዛሬ እንደ ፋኖ ደጋፊ፣ የፋኖ አባል ማለት ይቻላል፣ ለኔ ታሪካዊ ጥላት፣ ለልጄ ታሪካዊ ጥላት ብዬ የማስተምረው የአማራ ትልቁ ታሪካዊ ጥላት የኦሮሞ ብልጽግና ነው ሲል ለብልጽግና ያለውን ጥላቻ አሳይቷል ማለት ነው። የሚገርም ክርክር ነው። ማስተምረው የኦሮሞ ብልጽግና ነው የአማራ ጥላት ብ ነው ማስተምረው። ይሄ በደንብ እንዲያዝል እንፈልጋለን። ለታሪክ ሁሉ ኦሮሞ ተወላጅ የሆናቸው ሁሉ እዳ እንዳለ እንድታሰቡት እንጀምር። ኦሮሞ ተወላጆች ምንም እዳ የለባቸው ኦሮሞ ተወላጆች በሙሉ የሚለውን አስተካክለው። እሺ ፖለቲካው የሚያራምዱትም ራሳቸውም ኦሮሞዎችም እየሞቱ ነው። ልክ እንዳንተ እየተካክሱ ነው። ይሄ በታሪክ ነው። ከዚህ በፊት በአማራ ነገስታቶች በነበሩ ጊዜ አማራ ዋጋ ሚከፍለው ከዛ የተነሳ ነው። እኔ አሁን እያቃሉት የኦሮሞ ብልጽግና በታሪክ ብልጽግና የአማራ ጠላቱ ለአማራ አንደኛ አንድ ቁጥር ጠላታችን የኦሮሞ ብልጽግና ነው። በታሪክ በኢትዮጵያ ምድር በገዛ ሀገራችን በቢሎዋ ያረደን ይህ ሀይል በጫካ ሆኖም በስልጣን ላይ ሆኖም፣ በስልጣን ላይ ያለው አካልም በጫካ ላይ ያለው አካልም። ስለዚህ ለልጆቻችን አማሮች ማስተማር ያለብን በታሪክ በአማራ ታሪክ በኢትዮጵያ ታሪክ አማራ በቢሎዋ የታረደው በኦሮሞ ብልጽግና ነው። ስለዚህ እሱን ነው የምናስተምረው፣ ግብጽ አይደለም። ግብጽ ችግር የለውም። እሱ ሌላው ይኸው፣ በተደጋጋሚ የተነሳው ይሄም፣ ከካሊያንስ ጋር ተጀምሮ አሁን እናንተ ስለ ወደብ አንስታችኋል። በርካቶች፣ አንዳንድ ወንድሞቻችን እኔ ጥሩ ግንዛቤ ያላቸው ወንድሞች አሉ። ግን በአንድ በኩል የአማራው ትግል ፍትሐዊ ነው ይሉ እና በሌላ በኩል ደግሞ የአሰብ ጥያቄ ከመጣ ናሽናል ኢንተረስቱ ስለሆነ አማራው ቢያልቅም ባያልቅም ናሽናል ኢንተረስቱ ላይ እናተኩራለን የሚል ስያሜ ነው ይመስላል። ህዝብ እያለቅ እነዛ አላልኩም፣ በጣም አንተን አላልኩም፣ አልጠራው ህዝብ እያለቀ ወንዝ የምትመኙ ሰዎች፣ ህዝብ እያለቀ ተራራ የምትፈልጉ ሰዎች፣ አንድ ህዝብ በዘር ማንነቱ እየጸዳ በዛ ሀገር ላይ ለእኔ ወንዝ ምን ይሰራልኛል? ማንን ላገለግልበት? ማን ሊጠቀምበት ስለዚህ የዚህን ህዝብ መከራ በትንሽ ነገር ወስኖ ማየት ያህል አድርጌ ነው የማስበው እና አይ ከአማራ ውልቂት በላይ ወንዙ ይበልጥብናል የምትሉ ሰዎች ትክክል ናቸው እያለ ሀገር አንድነት ሲኖርና የህዝብ መብት ሲከበር የህዝብ ህልውና ሲከበር ነው። ሌላ ነገር የምትፈልገው፣ ትርፍ ነገር የምትፈልገው፣ እድገት የምትፈልገው፣ ለልጅ ልጅቱ ለትውልድ ብለህ የምታስበው በዘር ማንነቱ ህዝብ እየጸዳ ስለ ወንዝ ማሰብ ራሱ ትልቅ ኃጢአት ነው ብዬ አስባለሁ። ትልቅ ኃጢአት ምን ያህል ለዚህ ህዝብ በቃ ደንታ እንደሌለን ያሳያል ብዬ አስባለሁ። እና ይሄ ትክክል አደለም በዛ መልኩ ብታዩት ነው። በተረፈ የአሊያንስ ጉዳይ ሁልጊዜ ጊዜ በተደጋጋሚ ተነስቷል። ይሄ የአማራ ህዝብ ትግል በራሱ ነው የቆመው። ማንም አልረዳው፣ አሁን የምታዩት ነው። ማንም አልረዳው፣ ማንም አላስታጠቀው። በራሱ በአማራ ገበሬ እየተቀለበ ነው ራሱ እየታገለ ያለው ወደፊት ምን አይነት ነገሮች ይፈጠራሉ? እንግዲህ ወደፊት የምናያቸው የሚቀየሩ ተአምራዊ ነገሮች ሊኖሩ ይችላሉ። በቀጠ ነው እነሱን አብረን ነው የምናየው። ከጊዜው ጋር ነው አጀስት እየተደረገ የሚሄደው፣ ፖለቲካ እስከሆነ ድረስ የህልውና ትግል እስከሆነ ድረስ ከጊዜው ጋር አጀስት እየተደረገ ይሄዳል። በዛ መልኩ ብናየው የተሻለ ነው። አሁን ባለው ቁመና ግን ከገሌ ጋር ስራለው ከገሌ ጋር ስራለው አላለም ትብሎ እኛ የምንከተለው የትብሉንትን ነው። እዚህ እኔ በግሌ ነው የምናገረው። ወንድሜም ውሼ እኔ እናሱ እንግባባለን አንድ አላማን ያለ ነው። እሱም በግሉ ነው የተናገረው። ከገሌ ከገሌ ጋር ብለን አማርጠን የሄድንበት ጉዳይ የለም፣ የወሰንበት ጉዳይ የለም። ህልውናችን ለማስከበር ግን ማንምን ልናማክር አይገባም። እራሳችን አማሮች ህዝቦች እንዴት መዳን አለብን የሚለውን ህዝባችን ይወስናል ብዬ አስባለሁ። እና በዛ መልኩ እንታይ ነው። ከባህር ወደብ ከህዝብ በላይ እንዴት ባህር እንመርጣለን ህዝብ ሲኖር አይደለም ወይ የሚለው እሱ በደንብ መታየት አለበት ብዬ አስባለሁ። እንደ ረራ ንዲ ለሰጠኝ እድል አመሰግናለሁ። በተረፈ ምናልባት በቅድሙ ንግግር ተቀይመ ከሆነም አድማጮችንም እሱም በይቅርታ እጠይቃለሁ። ግን ፖለቲካዊ ንግግሮች እኔ እዚህ ጋር ቁጭ የእሱ አሁን እኔ ሽማግሌ ስለ አይ ዶንት ማይንድ በእድሜ ብንቆጣጠር እሱ ሆን አልኩ የሚመልጠው ነገር ግን በዛ ውስጥ ፖለቲካ በፖለቲካ ይናገር። እንደዚህ ተራ ነገር የሚናገሩት ሰዎች እያሉ ፖለቲካ ወጋ ረከን ተብዬ ነው የተከሰስኩት። እሱ እንግዲህ ያው ተቀብያለሁ። ቢኮዝ ቤትን ስለማከብረው አንተንም ስለማከብረው ከልብ አመሰግናለሁ። እሺ ቴሌ ቴንክዩ ፈጠን ፈጠን ልበልና ሀሳቤን ንቋጨው። በአቆርዳት በሚኖር አንድ የቆላ የኤርትራ ወንድም መካከል ላይ የተሰራ ስራ የለም፣ የለም። ኦኬ የለም። ስለዚህ ሲሚላር ይመስላል እኮ መሬት ላይ ያለው ነገር። ለምንድን ነው ሪያሊቲውን የምንሸሸው ነው? ኦኬ ላጠቃለው ሀሳቡን በመጨረሻ በደንብ ልንገራችሁ። ፋኖ ከየትኛውም ሀይል ጋር ከየትኛውም ከኤርትራም ሀይል ጋር ስራ ሰርቻለሁ አላለም። ከህወሓት ጋርም ከቲፒኤልኤፍ ከኦነግም ጋር አንድ ስራ ሰርቻለሁ አላለም። በግሌ ብጠይቀኝ ግን አሁን ከሚስ ከሚነገረው ንትርክ በፊት በነበረው ጉዳይ ከኤርትራ ጋር አሊያንስ በፈጥር ይመቸኛል። ምክንያቱም አሁን ላይ የኢንተረስት ጉዳይ ስለመጣ ቆም ብዬ ጥያቄዎችን ላስብ እችላለሁ፣ የናሽናል ኢንተረስት ጉዳይ። በፊት ግን መሰረታዊ ጥያቄ የአቢ መንግስት ነበር፣ የኤርትራም ችግሩ የአቢ መንግስት ነበር ዳት ኢዜ ቅድም እንደተናገርኩት ነው። እኔ እኔ እንደ ሀገር አዝናለው እንጂ አልፈርድብህም። ከዚህ ቀደም የነበሩ ዛሬ የምታከብራቸው ፖለቲከኞች እዛው ኤርትራ ሄደው የመሸጉ ናቸው። ግንቦት ሰባት ብለው ኦነግ ብለው ማን ያልመሸጋለ? ስለዚህ ይሄ ስንቀባበለው ስንቀባበለው ልናፍርበት በሚገባ ነገር ላይ እንደ ኩራት እየቆጠ